የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው፣ ጥሩ አክላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም፣ አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል፣ በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለእኛ ምንም ላይመስለን ይችላል፣ ለሱ ግን ቀኑን ያሱብለታል። ሰው መሆኑን ያስታውሰዋል። የሰው ክብር እንዳለው እንዲሰማው ያደርጋል። ሚስኪን ከስራችን የምናሰራው ዘበኛ ወይም ደግሞ ዝቅተኛ የሆነ አይነት ስራ፣ የስራ ዝቅተኝነት ባይኖረውም ዝቅተኛ ተከፋይ የሆነ ሰው እስኪ እንዴት ነህ ቤተሰቦችህ እንዴት ናቸው እንዴት ነህ ብለን እንጠይቀው። ወላሂ ትልቅ ነገር ነው፣ ለሱ ትልቅ ነገር ነው ለሷ። ምክንያቱም ዋጋ እንዳላቸው እንዲሰማቸው ያደርጋል። ሰው መሆናቸውን እንዲያስታውሱ ያደርጋል። በንቀት ብዛት ቦታ ባለመስጠታችን ምክንያት የሰውነት ክብራቸውን ዘንግተው ሊሆን ይችላል። ግን ስናከብራቸው፣ መልካም ነገር ስንናገራቸው ልባቸውን እንጠርግናለን። ነቢዩን ሰለላሁ አለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል። የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው። መከተል ተግባር ነው። እከተላለሁ ብሎ መናገርም ብቻ አይደለም፣ በተግባር ስንኖረው ነው የነቢይ ላ ለም እውነተኛ ወዳጆች መሆናችንን የምናረጋግጠው።